ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። ሬሽን ሲያንቀሳቅሱ በነበሩ ወታደሮች ላይ ከባድ የደፈጣ ጥቃት መፈጸሙ ተሰምቷል። የሚሊሻው ልጅ የአባቱን ትጥቅ ከቤት በተኛበት አንስቶ ወደ ፋኖ ተቀላቀለ የሚለው መረጃም አስገራሚ ሆኖ ቀጥሏል። ሮብ ገበያና ዳባት ላይ ስለነበረው የጥምረት ጥቃትም መረጃ ተሰጥቷል። ስለኢትዮጵያና ግብፅ የአካሄድ ስትራቴጂ ልዩነት በዝርዝር ያስረዱት ተመራማሪ ሲወደሱ የምክክር ኮሚሽኑ በፖለቲካ ችግሮች አፈታት ዙሪያ አቋሙን ግልጽ አድርጎ አስቀምጧል። በደቡብ አፍሪካ የሚገደሉ ኢትዮጵያውያን ቁጥር እጅግ አሳሳቢ ደረጃ ላይ ደርሷል እየተባለ ነው። እነኝህንና ሌሎችንም መረጃዎች በዝርዝር ወደ እናንተ እናደርሳለን። እናንተም የተወደዳችሁ አድማጭ ተመልካቾቻችንም ቻናላችንን ሰብስክራይብ፣ ቪዲዮዎችንም ላይክና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮት ተጋብዛችኋል። አሁን ወደ መረጃዎቹ እናልፋለን። ከምንጃር ሸንኮራ ወደ በረህት ወረዳ ሬሽን ሲያንቀሳቅሱ በነበሩ የጸረ አማራው ብልጽግና ቡድን ወታደሮች ላይ ከባድ የደፈጣ ጥቃት መፈጸሙ ተሰምቷል። በጥቃቱ ሁለት ተሽከርካሪ ሙሉ ሰራዊት ከነ ተሽከርካሪው መውደሙም ሊታወቅ ችሏል። በደቡብ አማራ ቀጠና ከምንጃር ሸንኮራ ወደ በረህት ወረዳ ሬሽን ሲያንቀሳቅሱ በነበሩ አገዛዙ ባለምጡቅ አእምሮ ሲል የሚያሞካሻቸው ሕፃን የሚደፍሩት የመቶ አራተኛ ክፍለ ጦር የኮማንዶ አባላት ላይ በተፈጸመው የደፈጣ ጥቃት ሁለት ተሽከርካሪ ሙሉ ሰራዊታቸው ከነ ተሽከርካሪ ተሽከርካሪው መውደሙን ሚዲያዎች ከአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ስር ከሚገኘው ከነበልባል ክፍለ ጦር ህዝብ ግንኙነት ክፍል ለማረጋገጥ ችለናል ሲሉ ሲዘግቡ ውለዋል። ጥቃቱ የተፈጸመው ህዳር 6 ቀን 2018 ዓ.ም ሲሆን፣ በጥላት ላይ መራር ክንዳቸውን በማሳረፍ ድሉን የተቀዳጁት ደግሞ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባል ክፍለ ጦር ስር የሚገኙት የጄኔራል ተፈራ ማሞ ብርጌድ አባላት መሆናቸውም ታውቋል። ወታደራዊ ሬሽኑን ሲያንቀሳቅሱ ከነበሩት ተሽከርካሪዎች መካከል ሁለቱ ተሽከርካሪዎች በላያቸው ላይ ተሳፍረውባቸው ከነበሩ ኮማንዶዎች ጋር ዶጋመድ መደረጋቸውንም ሚዲያዎቹ ከክፍለ ጦር ሕዝብ ግንኙነት ለማረጋገጥ ችለናል ሲሉ ተናግረዋል። ፀረ አማራና ፀረ ሰላም የሆነው ተላላኪ ወታደር ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ሲያቅተው በያዘው ከባድ መሳሪያ የእውር ድንብሩን በመተኮስ በአካባቢ የሚገኙ የአርሶ አደሮችን መኖሪያ ቤትና አዝመራን ሲደበድብ መዋሉንም ሚዲያዎቹ ተናግረዋል። የሚሊሻው ልጅ የአባቱን ትጥቅ ከቤት ከተኛበት አንስቶ ወደ ፋኖ ተቀላቀለ የሚል መረጃም በዛሬው ዕለት ተሰምቷል። የ14 ዓመቱ ብላቴና ግዛው ማርያ ዘነ የተባለው ታዳጊ አገዛዙ ቅጥረኛ ሚሊሻ የሆነ አባቱ እንደተኛ ትጥቁን በማንሳት ፀሐይ መውጫ ልዩ ቦታው ተንበኮ በተባለ አካባቢ የምስራቅ አማራ ኮራንድ አሳምነው ክፍለ ጦርን ሊቀላቀል ችሏል። የልጁ ቁርጠኝነት ያስደነቀው የምስራቅ አማራ ኮራንድ ምክትል ወታደራዊ አዛዥ እና ያሳምነው ክፍለ ጦር ኃላፊው አርበኛ ጌታሁን ሲሳይ ወይም ግጠማለኝ ለልጁ ማበረታቻ እንዲሆን ሁለት እግር ስናይቶ ክላሽ ሸልሞቷል ሲል የኮሩ ህዝብ ግንኙነት ኃላፊ አርበኛ ንጉሳ በራ ዘግቧል። ፋኖ ሀብታሙ የሱፍን በበኩሉ ህዳር 7 ቀን 2018 ዓ ምረት ላይ ባጋራው ሰበር መረጃው ጠላት ሮብ ገበያና ዳባት ላይ እንደ እባብ ሲቀጠቀጥ ውሏል ብሏል። የ102ኛ ኮር 11ኛ ክፍለ ጦር 22ኛ ክፍለ ጦር በጥምረት ጠላትን በዛሬ ሁለት ሮብ ገበያና ዳባት ላይ ሲያስጨንቁት እንደዋሉ የሚጠቁመው መረጃው እጅግ በተቀናጀ መልኩ የጠላትን የኃይል አሰላለፍ በበቂ መረጃ ቀድሞ በማጥናት እላ አስጨራሽ በሆነ የእጅ በእጅ ውጊያ የተጣመሩት ሁለቱ ክፍለ ጦሮች ተላላኪውን ሰራዊት ሲያዝረከርኩት ውለዋል ያለ ሲሆን በተደረገው ጥቃት ከ13 በላይ የሚሆኑ ሲደመሰሱ ዘጠኙን ቁስለኛ በማድረግ ወደ አዴት ከተማ በመጣበት እግሩ እያባረሩ አስገብተውታል ሲልም አረጋግጧል። በአፍሪካ ቀንድና በአጠቃላይ በቀይ ባህር ቀጠና ግብፅ የበላይነቷን ለማስጠበቅ በጂኦ ፖለቲካዊ ወታደራዊ እና ፖለቲካዊ ጣልቃ ገብነት ላይ ስታተኩር፣ ኢትዮጵያ በበኩሏ በጂኦ ኢኮኖሚካዊ ወይም በልማት ኮሪደሮች እና በግንኙነቶች ላይ ያተኮረ አዲስ አካሄድን እየተከተ እየተከተለች መሆኑን አንድ ትንታኔ አመላክቷል። በተመራማሪው በኑርዬ ያሲን የቀረበው ይህ ትንታኔ የሁለቱን ሀገራት ፍጹም ተቃራኒ ስትራቴጂዎች ሲተነትንም ተደምጧል። በተመራማሪው እይታ የታላቁ የኢትዮጵያ ህዳሴ ግድብ መገንባት የግብፅን የቆየ የአባይ ላይ የበላይነት ያቆመ ሲሆን ግብፅ ይህንን በአዲስ እውነታ አዲስ እውነታ ለመቀበል ፈቃደኛ ሆና አልተገኘችምም ብሏል። በምላሹም ግብፅ የሚከተሉትን እርምጃዎች እየወሰደች ነው ሲልም አብራርቷል። አንደኛው ኢትዮጵያ ማግለል ሲሆን ቀይ ባህርን ባለ ድርሻ ወይም ሊቶራል እና ባለድርሻ ያልሆኑ ነን ሊቶራል በማለት በመክፈል ኢትዮጵያን ከቀጠናዊ የጸጥታ መዋቅር ለማስወጣት ትጥራለች ብሏል። በሌላ በኩል በኢትዮጵያ ዙሪያ ባሉ የአፍሪካ ቀይ ባህር ዳርቻዎች ላይ ወታደራዊና ሎጂስቲካዊ መሰረቶችን በመገንባት የኢትዮጵያን የንግድ የኃይልና የዲጂታል መስመሮችን ለመቁረጥ ወይም ከቶፍ ለማድረግና ለመቆጣጠር ትሰራለችም ብሏል። በኢትዮጵያና በባህር ዳርቻው ሀገራት መካከል ሽብልቅ ለመንዳት ወይም ዌጅ ድራይቭ ለማድረግ ትሞክራለች ትችላለች ያለው መግለጫው፣ አላማውም የአስመራ የሦስትዮሽ ስምምነትን ወይም የአስመራ ትራይፓርታይት አልያንስን ዳግም በማንቀሳቀስ ኢትዮጵያን ከሁሉም አቅጣጫ ለመክበብ የሚያስችል ቅንጅት መፍጠር ነው ብሏል። ትንታኔው በዚሁ ላይ አክሎም ኢትዮጵያ የምትከተለው አካሄድ ከዚህ የተለየ መሆኑንም ጠቅሷል። ኢትዮጵያ ከጎረቤት ሀገራት ሶማሊያን ጨምሮ በኢጋድ እና በአፍሪካ ሕብረት መድረኮች በኩል ትብብርን ታስቀድማለች ሲልም መስክሯል። በኤርትራ ቅስቀሳዎች ፊት ኢትዮጵያ ራስን የመግዛት ወይም ሪስትሬንትና ውጥረትን የማርገብ ወይም ዴስካሌሽን ፖሊሲን እንደምትከተልም ተገልጿል። ኢትዮጵያ የባህር በር ብታጣም የቀጠናው ጸጥታ የማይነጣጠል ወይም ኢንዲቪዚብል ሴኪሪቲ እንደሆነ ታምናለች የሚ ትንታኔው ይህም ማለት የባህር ዳርቻ ሀገራት ጸጥታ የሌሎች የባህር በር የሌላቸው ሀገራትን ጸጥታ አደጋ ላይ በሚጥል መልኩ ሊረጋገጥ አይችልም የሚል መርህን ታራምዳለችም ብሏል። ትንታኔው ሲያጠቃልልም የአፍሪካ ቀንድ በግብፅ ብቸኛ ፍላጎት ሊገዛ አይችልም ያለ ሲሆን አለም አቀፉ ማህበረሰብ የኢትዮጵያን ተጋላጭነት እንዲረዳና ግብፅና ኤርትራ ቀጠናውን የሚበታትነውን የተሳሳተውን ስትራቴጂያቸውን እንዲያቆሙ ማበረታታት እንዳለበት ማሳሰቢያውን ሰጥቶን ቋጭቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አራያ ፖለቲካዊ ችግሮች ፖለቲካዊ መፍትሄ እንደሚያስፈልጋቸው ኮሚሽናቸው እንደሚያምን ተናግረዋል። ዋና ኮሚሽነሩ ይህንን የተናገሩት በትናንትናው ዕለት ከፖለቲካ ፓርቲዎች ጋር ባካሄዱት ውይይት ላይ ነው። ኮሚሽኑ እስካሁኑ ሂደት የፖለቲካ ፓርቲዎችን ተሳትፎና ተካታችነትን ለማረጋገጥ ከፓርቲዎችና የጋራ ምክር ቤቱ ጋር ሲሰራ መቆየቱን ገልጿል። በዚህም መሰረት በኢትዮጵያ ውስጥ እየተንቀሳቀሱ ከሚገኙት የፖለቲካ ፓርቲዎች መካከል ሰማንያ በመቶ የሚሆኑት የሀገራዊ ምክክሩ ባለቤት ሆነው ንቁ ተሳትፎ እያደረጉበት መሆናቸውን አስረድተውም ተናግረዋል። ነገር ግን ሀገራዊ ምክክሩ አሁን በደረሰበት ምዕራፍ ያጋጠሙት ተግዳሮቶችን መኖራቸውን ሊሸሽጉ አልወደዱም። አብዛኞቹ ፖለቲካዊ በመሆናቸው ፖለቲካዊ መፍትሄ ያስፈልጋቸዋል ብለን እናምናለን ሲሉ የገለጹት ፕሮፌሰር መስፍን እነርሱንም ሲዘረዝሩ ከእነዚህም መካከል በትግራይ ያሉ ወገኖችና ባለድርሻ አካላት እስካሁን ባለው ሁኔታ ባለመካተታቸው ቁጥራቸው ውስን ቢሆንም የፖለቲካ ፓርቲዎችም በየራሳቸው ምክንያት በምክክር ሂደቱ ለመሳተፍ ፍቃደኛ አለመሆናቸውና የተወሰኑትም ንቁ ተሳትፎ ሲያደርጉ ቆይተው ከመሳተፍ ራሳቸውን ማቀባቸውን አንስተው ተናግረዋል። የዋና ኮሚሽነሩ ንግግር በዚሁ ላይ ሲቀጥልም አሉን በሚሏቸው የፖለቲካዊ ጥያቄዎች ምክንያት በትጥቅ ትግል ላይ ያሉ ወገኖች መኖራቸውና እነዚህንም ኃይሎች በምክክር ሂደት ውስጥ እንዲሳተፉ ለማድረግ የሚያስችል ምቹ ሁኔታ አለመፈጠሩ ከሚጠቀሱት ችግሮች መካከል መሆኑን ተናግረዋል። በእነዚህ ተግዳሮቶች ላይ ኮሚሽኑ ስራዎቹን ሰርቶ በማጠናቀቅ ውጤት እንዲገኝ በሁሉም ዘንድ ከፍተኛ ጉጉትና መጠበቅ ወይም ኤክስፔክቴሽን ጋር ሲደማመር የሚፈጥረው ጫና ቀላል አለመሆኑን መረዳቱ አይ ከብድም ሲሉ አስገንዝቧል። ፕሮፌሰር መስፍን ቀጥለው ያነሱት በተያያዘው በ2018 ዓ ም ይከናወናሉ ባሏቸው ጉዳዮች ላይ አተኩረው የሰጡት ገለጻ ነው። ኢትዮጵያም በዚህ ዓመት ሁለት ዋና ዋና ጉዳዮችን የምታከናውንበት የታሪክ አጋጣሚ ተፈጥሯል ያሉት ዋና ኮሚሽነሩ እነርሱም ሀገራዊ ምክክሩና ሀገራዊ ምርጫው መሆናቸውን አስምረውበታል። ሁለቱም በየራሳቸው ዓላማ፣ የህግ ማዕቀፍ፣ እቅድና በተለያዩ ተቋማት አስተባባሪነት የሚከናወኑ መሆናቸው እንደተጠበቀ ሆኖ የጋራ ጉዳዮችም አሏቸው ሲሉም ጠቁመዋል። በመሆኑም እነዚህን ሁለት ጉዳዮች አጣጥሞ መጓዝ የሚቻልባቸውን ሁኔታዎች ማመቻቸትን ይጠይቃል ሲሉም አብራርተዋል። በጥቅሉ የምክክር ሂደቱን በቀጣዩ ሀገራዊ ጉባኤ ለማሸጋገር ትኩረት ተሰጥቶ ሊሰራባቸው ከሚገቡ ጉዳዮች መካከል በርከት ያሉት ፖለቲካዊ ይዘት ያላቸው ሆነው እናገኛቸዋለን ሲሉ አጽንኦት የሰጡት ዋና ኮሚሽነሩ ለዚህም ነው ከፖለቲካ ፓርቲዎች ጋር መወያየቱ እጅግ አስፈላጊ ሆነው ብለዋል። ያሉ ችግሮች ተፈተው ወይም በችግሮቹ መካከል በማለፍ ትግ ራይ እንደ ሌሎች ክልሎች በምክክር ሂደቱ መሳተፉ ከፍተኛ ጠቀሜታ እንዳለውም ኮሚሽኑ ያምናል ሲሉም ገልጸዋል። ሀገራዊ ምክክር ኮሚሽኑ ከመመስረቱ አንስቶ አንሳተፍበትም ያሉ በኋላም ራሳቸውን ያገለሉ ፓርቲዎች መኖራቸው ይታወቃል። ፕሮፌሰር መስፍንም ይህንን በተመለከተ ሲናገሩ ከጅማሩ አንስቶ በየራሳቸው ምክንያቶች በምክክሩ ሳይሳተፉ የቆዩና ሲሳተፉ ቆይተው ደግሞ ወደ መጨረሻው አካባቢ ከመሳተፍ ራሳቸውን ያቀቡ የፖለቲካ ፓርቲዎች ተሳትፎ የራሱ ጠቀሜታ እንዳለው ተናግረዋል። ግጭቶች ረገብ ብለው በትጥቅ ትግል ያሉ ወገኖቻችን አሉን የሚለቸው የልዩነት አጀንዳዎቻቸውን ወደ ምክክር መድረኩ የሚያመጡበትና በሂደቱ ትርጉም ያለው ተሳትፎ ማድረግ ምክክሩን ይበልጥ ውጤታማ ለማድረግ የራሱ የሆነ በጎ አስተዋጽኦ አለው ሲሉም አሳስበዋል። በደቡብ አፍሪካ በአንድ ሳምንት ጊዜ ውስጥ አምስት ኢትዮጵያውያን መገደላቸው ተሰምቷል። ከሰሞኑ ሁለት ጓደኛሞችን ጨምሮ አምስት ኢትዮጵያውያን በደቡብ አፍሪካ በተለያዩ ከተሞች በተሰነዘረባቸው ጥቃት ሕይወታቸው ማለፉን በደቡብ አፍሪካ የሚኖሩ ኢትዮጵያውያን ተናግረዋል። ነዋሪዎቹ እንደሚሉትም በተለያዩ ጊዜያት ኢትዮጵያውያን ላይ ያነጣጠረ ጥቃት በታጠቁ ሰዎች በተደጋጋሚ እንደሚፈጸም ተናግረው ይህ የበርካታ ኢትዮጵያውያንን ሕይወት መቅጠፉንም ተገልጸዋል። ለደህንነታቸው ሲሉ ማንነታቸው እንዲገለጽ ያልፈለጉት በደቡብ አፍሪካ የሚኖሩ ኢትዮጵያውያን እንደተናገሩት ከሁለት ቀናት በፊት በደቡብ አፍሪካ ደርባን ከተማ ውስጥ ሁለት ኢትዮጵያውያን ጓደኛ ማቾች ማንነታቸው ባልታወቁ ታጣቂዎች መገደላቸውን ተናግረዋል። በተመሳሳይ መልኩ የጆሃንስበርግ ከተማ ነዋሪ የሆነ የሶስት ልጆች አባት ከስራ ወደ ቤቱ በሚመለስበት ወቅት በታጠቁ ሰዎች በበርካታ ጥይት ተደብድቦ መገደሉንም አስረድተዋል። በሌላ በኩል አንድን ወጣትና ሌላ ታዳጊን በዚሁ በጆሃንስበርግ ከተማ አቅራቢያ በስራ ቦታ ሱቅ ውስጥ እያሉ በጠራራ ፀሐይ በታጠቁ ሰዎች በጥይት ተደብድ በው ተገድለዋል፣ ሲሉም አስረድተዋል። በሀገሪቱ በኢትዮጵያውያን ላይ ተደጋጋሚ ጥቃት የሚፈጸም ሲሆን በፈረንጆቹ አዲስ ዓመት ዋዜማ ላይ ጎልቶ ይስተዋላል ብለዋል።